አሰላሙ አለይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንደታችሁ ሰላም ናችሁ እኛ ጋር ሁሉ ሰላም ነው አልሐምዱሊላ ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን አመሰግናለሁ ባያችሁ ሰብሪ ለእኔ ስትሉ ሼር እና ላይክ አድርጉልን ባያችሁ ትትት ባያችሁ ትትት ትትት ባያችሁ በእንጂ እነዚህ ምስል ሰብሪና መብራቷን ታቆማለች፣ እንደምታወቅ ከእንቅልፋችን ተነስተን ተጣጠብን ወደ ቤት ገባን። ቁርሳችንን ልናዘጋጅ ነው ማለት ነው። ልጆች እስኪ ሁላችሁም ሸር አድርጉልኝ። በተለይ ሰሞኑን እኔም ቪዲዮ እየሰራውኝ አይደለም ያን ያክል አይደለም እየታወቅ ቀንሷል ማለት ነው። በቻላችሁ ታቅም ሁላችሁም ሸር ለማድረግ ይሞክሩልኝ ማለት ነው። ምክንያቱም ማንኛውም ቻናል ሸር ማድረግ ስለሚችል ሸር አድርጉልን ና ያው እንደምታዩው ሰብሪ ጋር ቁርሳችንን እኔም ቴምር ምናምን አድርጌ ለራሴ የምፈልገውን ኮፊ ሰራውኝ። ያው ብዙ ጊዜ ኮፊ ጥሩ አይደለም ምናምን እያላችሁኝ ነው፣ አልፎ አልፎ አንዳንድ ጊዜ ነው የምጠቀመው። ሰብሪንም ኩርሲዋ ላይ አድርጌያት ነበረ አቀረብኩኝ። መጫወቻዋም ሳሎንም እንዳለ ዝርክርክ ብሏል። መጀመሪያ ቁርሳችንን እንብላና እናጸዳለን ብዬ እንደተነሳን፣ ያው ወደ ጽዳት አልሄድኩም ማለት ነው ለሰብሪና የንትን ለማለት ነው እንጂ እኔ ተነስቼ ወደ ስራ ብገባ ደስ ይለኛል ማለት ነው። ግን ያው እሷን እንትን እንዳላት ብዬ አትበላም፣ ጦርነት ነው። እንደምታው በሄደችበት ተከትዬ ትበላለች ብዬ ብሞክራትም ቢያለችኝ ደስ እንዲላት ምናልባት እስኪ ቲቪውን የሚያይሽ ትጎርስልኛለች ብዬ በዛም በወስዳትም ቢያለችኝ ያው እንደምታው ተሯሩጠን ተሯርጠን፣ በቃ ጉዳይሽ ባት ምናምን አልኩኝና እንትን ስላት በጀርባውን ተደግፈኛል ብላ ገደል ማ ላይ ለቀኳት፣ ትንሽ ትተኛ ብዬ ያው እምቢ አለች። ይጠራረፍላት ምናምን መጫወቻውን ይዛ መጎተት ጀመረች ማለት ነው። ውሃ ምራሱን እምቢ አለች፣ አልጠጣም ብላ። እውነት ለመናገር ምግብ አልበላ ሲሉላቸው በጣም ያናዳቸዋል። ይሄም እናድርግላት፣ ይሄም እናድርግላት ላት ብላችሁኛል። እኔ የምግብ ፍላጎት እንትን እንዲከፍትላት የፍራፍሬ እንትኑን ምንድነው፣ ብቻ ምንድን የፍራፍሬ እንትን አለና ያንን ተጠቃሚ ምናምን አሉኝ፣ ያንንም ሰጠኋት። የምግብ ፍላጎቷ ሰብሪና ያን ያክል አይደለም እንዳላቸው ጡፍ ስትጥል ምናልባት ትመገብ ይሆናል ማለት ነው፣ ውዶችዬ። እንደምታውን አሁን ወደ ጽዳት ገብተናል። በዚህ ነበረ ያው አቀማመጡን በዚህ ነበር ተነጥፎ የነበረው። አሁን ደግሞ ቀይረዋለሁኝ ማለት ነው ውዶችዬ። አንዳንድ ጊዜ ቤታቸውን ባላቸው ነገር ቀየር ቀየር ስታድርጉት ለራሳቸው እንዳዲስ ራሱ ያምራችኋል ማለት ነው። አሁን እንደምታውት ሽቅብ ነበረ ያነጠፍኩት ማለት ነው። አሁን ካጸዳሁኝ በኋላ ምናምን አነጣጠፉን እቀይረዋለሁ ማለት ነው። ልክ እንደ አዲስ ደግሞ ያምራል ማለት ነው። እና እኔ በነገራችሁ ላይ ያውም ሰብሪና እንትን እያለችብኝ በጣም ታለቅሳለች። በቃ ቁርስ ሆን የሚሄን ቁጭ የምትልበትን ብዙም አትፈልገውም። እና ትንሽ ስለምታለቅስብኝ ነው እንጂ በቃ ቤት በአስር ጊዜ መቀየር በጣም ደስ ይለኛል። ለራሳችሁም የሆነ እንትን ትላላችሁ ገባችሁ። እና ደስ ይላል ስትቀይሩት፣ ምናምን ባላችሁ ነገር ሌላ ነገር ባታደርጉም ባላችሁ ነገር መቀያየር ደስ ይላል ማለት ነው። እንደምታዩ አረጋግፍ ግርግዳውንም አራግፋለሁ ብዬ ጌጤ ወደቀብኝ ማለት ነው። ዱብ አለ ወደ መሬት። ከዛ መለሽ የሰቀልኩኝ መጥረጌን ጀመርኩኝ ማለት ነው። ሰብሪና ላይ ሳይወድቅብኝ ያለ አድኗታል። ራሱ አልነበረቀው የሚያረጋት ወላሂ። ከዛ እንደምታውኝ ጠረኩኝ። እንግዳ ቆሻሻ የለውም ያን ያክል ማለት እኔና ሰብሪና ነን። ትንሽ ሰብሪና የምታቆሽሸው እንጂ ሌላ እኔም ስንት ስለማለ ያን ያክል ቆሻሻ የለውም ማለት ነው። ልጆች ጠርጋለሁኝ ከዛ ወለውላዋለሁኝ ደረቅ ሲልልኝ ምንጣፌ እናነጥፋለሁኝ ማለት ነው። እና በነገራችን ላይ ቁጥርሽን ምናምን ለምትሉኝ ልጆች ብዙ ልጆች እንትኔ ላይ ፕሮፋይሌ ስር ህቴ ተወርቅ ያለሽ ፕሮፋይሌ ስር ላይ ያለ እኔን ማግኘት ለምትፈልጉ ማለት ነው ቁጥሪ ዛጋለላችሁ ማንም ማናገር ለምትፈልጉ ማናገር ትችላላችሁ ማለት ነው በማንኛውም ነገር ማናገር ትችላላችሁ ውዶችዬ። ሰብሪ በነገራችሁ ላይ ያው ቤት ስትሆን አላ ስራትም ምክንያቱም ቤት ላይ ስለማትወድቅ ማለት ነው። ውጭ ላይ ሲሆን ነው የምትወድቅብኝና እንደምታውኝ እየወለወልኩኝ ነው ማለት ነው ውዶችዬ። እንደኔ ቤት መቀያየር ምናምን ደስ የሚለው አንዳንድ ጊዜ የሆነ መጣ ካልባችሁ መጣ ሲልብኝ የሆነ አላ አደለም ከላይ ጣራውን ራሱ ባጸዳው ደስ ይለኛል። የሆነ አንዳንድ ጊዜ ውስጣችሁ እንትን የምትሆኑት ጊዜ አለ እና ደስ የሚላችሁ ውስጣችሁ ደስ የሚላችሁ ጊዜ አለ። በዛን ሰዓት በቃ የማይጸዳውን ማጽዳት ነው የሚፈልገው ማለት ነው። ትንሽ ልጅቷ ጋር ስለማይመቻችልኝ ነው እንጂ ብዙ ልጆች አንድ ላይ ለማሳደግ ይሄን ያክል ማአት የምታወሩ ምናምን ብላቸውኛል። ማአት ያኔ ማውራት ሳይሆን ምክንያቱም አሁን የኔ ልጅ ሰው ሲኖራት የሚያናግራት እንደዚህ አሁን ወይኔ ላይ ትንሽ እንኳን ውጭ ላይ አሁን መጥረጊያ ይዤ እንኳን ወጣ ስል በቃሪ ነው የምትለው ማለት ነውና እንደዚህ አይነት ነገር ስላለ ትንሽ ለእኔ ይከብደኛል ማለት ነው። ሰው የሚያያትና ስለሚያስፈልግ ቤቱ ራሱ የሚበላት ነው የመስራት ተከትላይ ነው የምትሄደው እንደምታው እኔ ያነጥፋለሁ ሰው ሰብና በኮሲዋ እየመጣች ታያትጩ አረጫም በኩርሲ እየመጣች ሰበስብብኛለች። በመጀመሪያ የነበረው ቁልቁል ወደ ታች ነበረ፣ ማነው አግድም ነበረ በላይ ተነጥፎ፣ ያው በፊት ላይ አይታችሁታል። ለአሁን አድነጣጥፎን ቀየርኩት ኦልሬዲ ማለት ነው። ደግሞ በዚህ ያምራል ልሞክረው ምናምን አልኩኝና እንደዚህ ሞከርኩትኝ ያምራል። ከቲቪ ያለበትም ላይ ብዙ ጊዜ ቀይሬዋለሁኝ። ብወር ባልሞላው ሰዓት እራሱ እዚህ ምን ሆነሽ ነው? አትሽንሽ እንቺ ይሄው እና ወር ባልሞላው ሰዓት ብዙ ጊዜ ቀይሬዋለሁኝ ማለት ነው። ደስ ይላል ያምራል ማለት ነው። ካነጠፍኩት በኋላ እንትን የተጣጠፈ እንዲስተካከልልኝ ከላይ በመጥረጊያ እንትን አልኩት። የተራገፈበትንም ጠረኩትኝ ማለት ነው ውዶች። ይ በነገራችን ላይ ሰብሬ ነው ማለት ነው። ተይማ የሆነ ቁጭ ብዬ ሷጋ ስትጫወት አታለቅ እንች ይ እንች ይው ግን እኔ የሆነ ስልክ ይዤ በቃ ሳፍ የሆነ ዘራ ነው መሰለኝ በጨዋታው ይጨምራል ማለት ነው። እንደምታዩኝ በዚህ መልኩ አነጠፍኩትኝ ማለት ነው። ከፍራሹ እንደዚህ ባዶ ስለሚሻልም በዚህ መልኩ አነጠፍኩትኝ ማለት ነው። ውዶች አሁን ሲኔን የማደርግበትን ቦታ ደግሞ ቦታ እየመረኩለት ነው ማለት ነው። ቲቪ ስታንዴን እዚህ ጋ እየወለወልኩኝ ነበረ፣ አይታያችሁም ለእናንተ እዛ ከወለወልኩኝ በኋላ ረከቦቴን እዛም ጋር ለማድረግ ፈለግኩኝ። በዛ ክፍት ቦታ በሚታያችሁ ፊት ለፊት ላይ በዛም አያምርም ብዬ ከዛ ደግማ ሰዋለሁ በዚህኛው አድርጋለሁ ማለት ነው። ሰብሪናም በቃ ወደማጸዳበት እየሮጠች ይዛለች መረበሽ ማለት ነው። አሁን በዛ ጋር አደረግኩት ያን ያክል አላማረኝም ማለት ነው። ሰብሪናም እየመጣች ነበር። መልሽ ደግሞ እዛው ሰርኩት፣ በቃ ቤታቸውን። በነገራችን ላይ በራሳቸው ሰብሪና ስራዋ ነው። ለይ ብቻ እውነት ለመናገር እዚህ ጋ በጣም እየረበሸች የነበረው እየሄደች እዛች ማነት ጥፋት ላይ በቃ ደራ ገብታኛ ገብታለች። እዛች ላይ ነው እየሄዱ በኩርስ የሚሰበስብብኝ ማለት ነውና፣ አንዳንድ እንፋጠጣለን ነው ግዚ እገፋለሁኝ፣ እሷ ደግሞ ወይ ሰዓት አትፈርሽም እያለች ይዛለች ጦርነት ማለት ነው። እንደምታውስ እኔን ምናምን ረከቦት ማነው ጋቻን ጀበናይን አደረኩኝ። ረከቦቴን ማምጥቼ አድርጋለሁኝ ማለት ነው። ያው እኔ ጋር አንዳንድ ጊዜ ጓደኞቼ ናቸው የሚመጡት እንጂ ያን ያክል ሰውም አይመጣም። ጓደኛዬ ትመጣለች። አንዳንዴ ያው ቪዲዮ ስለማትገባ ለዛ መስራት ማለት ያኔ የሶሻል ሚዲያ ስላላደለኝ እንትን ለማለት ስለሚከብድ ነው እንጂ ያው ሌላ ሰው የሚመጣ የለም ልላችሁ ነው ውዶች። እማ ታልቅሽ እንጂ እንዴት ታልቅሽ? እሺ፣ ሸራ አድርጉልያቸው እንጂ ሸራ አድርጉልን። ሰብሪና እየረበሸች ነው ውዶች። ይቺ ረባሽ ነው አለ እንደምታውጭ። ጨረስኩኝ ሳሎኔን፣ አሁን ወደ ምኝታ ክፍል ገባሁኝ ማለት ነው ምኝታ ክፍል በነገራችን ላይ የመዋቢያዬን ቦታውን ቀያየረው ነበረ። ከዚህ ያነሳሁትን ፍራሽ ላይ ስላደረግኩትኝ ፍራሹ ያለበት ነበር መዋቢያ። ከዛ አንስቼ ልክ በበሩ መግቢያ ጥግ ላይ ያደረኩት ማለት ነው። ያምራል። ቤታችሁን፣ መኝታ ክፍላችሁን የሚሆን ሳሎናችሁን፣ ማንኛውንም ቦታ እቃችሁን ቀይር ስታድርጉ ቤታችሁን እንደ አዲስ ይሆናል። ያምራል። ለእናንተ ራሱ እንደ አዲስ ነው የሚሆንባቸው ማለት ነው። ከመቀያየሩ የተነሳ በቃ ለእናንተም ያምራችኋል ማለት ነው። እንኳን ለሌላ ሲመጣ ሰው ለሚያውቀር ሰው ማለት ነው ነው በዚህ መልኩ ቤቴን ማን ነው ምኝታ ክፍሌን ጠረኩኝ። ሻንጣ የሚያስጠላቸው ነገር ከአንዱ አንዱ እያደረጉ ልብስ ለማውጣት አይመች። በጣም የሚያስጠላው ነገር ሻንጣ ነው መጎተት ማለት ነው። በቃ አሁን ይህንን አንስቼው ወይት ላድርገው እያልኩኝ ስፈላሰብ ነበረ። ወስጄ የት አደረግኩት? ወደ ሸዋር ቤት መግቢያው ጥቅ ላይ ወስጄ ያስቀመጥኩት ማለት ነው። አጽድቸዋለሁ። በነገራችን ላይ ቦታ ስቀያይርለት ይሄ እንደዛ አልነበረም። እንደነገርኳቸው ቦታ ስቀያይርለት አጽድቸው ነበረ። ያው ዙሩ አላነሳሳሁም፣ ፍራሽ ምናምን ያለበትን ማለት ነው። ይህንን የረጋግፈበትን ብቻ ነው የምጠርገው። ዶች ይሄ ከጠረኩኝ በኋላ ወለውላለሁኝ ማለት ነው። በራሳችሁ በምትፈልጉት እያደረጋችሁ ቤታችሁን ቀያይሩ ነው ምላችሁ። እንደኔ እንዳንቺ መቼ ስራ ፈታን እንዳትሉ። ያው ከልጄ ጋው ስውል ልጅን እንትን እያልኩኝ የተንከባከብኩኝ ራሴን በቃ፣ በራሳችሁ እንትን ቢዚ የምታረጉት ነገር አለ አይደለም? በቃ የሆነ ሀሳብ ላይ ስትገቡ ሌላ እንትን ከምትፈጥሩ በራሳችሁ የሆነ ነገር ፈጥራችሁ የምትሰሩት ነገር በዛ አላሁ አክበር በዛ ቢዚ ስሆናላችሁ ማለት ነው። እዚህ ምን ሆነሽ ነው ወደቅሽ እኮ? ሂጂ አምጪሽኝ። እንደምታዩኝ ከላይ መወላወልኩኝ ወልኩኝ መንትን መዋቢያንም ኮሜዲና ያንን ማልጋንም አሁን ስለማይመቸኝ ውስጣ ውስጡን በመጨርቅ ቁጭ ብዬ ወለውላውልኝ ማለት ነው። እና እህቲ እንደምታዩኝ ቁጭ ብዬ መወሎል ጀመርኩኝ ማለት ነው ውዶቼ። እንደነገርኳችሁ ሳነሳሳ ሁሉም ተነሳስቶ ስለነበረ አጸዳድቻለሁ። ነገር ግን አሁን ሳራግፍ ምናምን እንደዚህ ካ አልፈም ሳነቅ እና ሳረጋግፍ የነበረውን ነው እንጂ ማጸዳው አጸዳርቼዋለሁኝ ማለት ነው፣ ብሎችዬ ከዛ ከወለወልኩ በኋላ ትንሽ ይደርቃል። ከደረቀ በኋላ ደግሞ በነገራችን ላይ የሆነ ቪዲዮ የቀረጽኩት አለ አጭር ቪዲዮውን ቢሆን ኢንሻአላ አለቀዋለሁኝ ማለት ነው። ከዛ ምንጣፍ ይሄን አነጥፋለሁኝ። አዲስ ምንጣፍ ነው። የአዲሱን ምንጣፍ ደግሞ እንትኑን ቪዲዮውም አለኝ ማለኝ እነግራቸዋለሁኝ ማለት ነው። አጠር ቢልም ወዶች ይሄ። ከዛ አልጋችን ስሪችን አነጠፍን። ቀዩ ነበር። ይሄ እንትኑ የቱርክ ምንጣፍ ነበር። እሱን አነሳሁት። ከዛ ይችን አደረግኩ ማለት ነው። እንደው አለ አረተ ሰብሪናት አሁን እንደምታኙ እህቶቼ ወደ የት ገባሁ? ወደ ዕቃ ቤት የገባሁት ማለት ነው። ዕቃ ቤት ገባሁት። ዕቃ ቤት እንደምታውቁት በጣም ተዝረክርኮ ነበረ። እህቴ ተይ ግን እታይ፣ በአላህ ተይ ግን። ከዛ ዕቃ ቤታችንን ማጸዳዳት ጀመርን። እዚህ ላይ ሰብሪና በጣም እያለቀሰች ነበረ። ጠራረኩኝ። ውጪውንም ትንሽ የሆነ የፈሰሰበት ነገር ነበር በረንዳ ላይ እሱን አጣጠብኩኝ። ከዛ ወደ ዕቃ ቤት ገባሁኝ ማለት ነው። ምሳችንን መስራት ጀመርኩ ለእኔና ለሰብሪና። ሰብሪ ዝጋ ደግሞ ተኝታ ነበረው ሰዓት ቆየ ወደ አሁኑ ተነሳች እንጂ ዝጋ ትንሽ ተኝታ ነበር ማለት ነው ውዶች። ያው ለእኔና ለሁለታችን ስለሆነ ያን ያክል አይ ከብድም ማለት ነው፣ ቀላል ነው። ቶቶሎ ሰራ ሰራ እናድርጋለን ማለት ነው። የሁለት ያው የአንድ ጥርስ በሉ ሰብሪ ናት በላም። ለአንድ ሰው መስራት ያው ያን ያክል እንትን አይልም፣ በእርግጥ ያው አንዱን አንዱን ስሰሩ ያው ነው ምንም ልዩነት የለውም። የምንሰራው ድንች እና ካሮት በአንድ ላይ ጥብስ አደርገዋለሁ ማለት ጥብስ ስላቸው፣ አልጫ ሳይሆንም እንዳልጫ ሳይሆን የሆነ ሲበስር ትንሽ ዋ ጠብ አበስለዋለሁኝ፣ ዘይት አላበዛም ሳደርግ፣ ከዛ የሆነ ጥብስ ይላል ማለት ነው። ጥብስ አሁን ድንችን የምንጠብሰዋል አይደል እና ካሮት ጥብስ ስንጠብሰው ማለት የሆነ በዘይት የምጠብሱት እንደዛ እስከሚሆን ድረስ ትንሽ ውሃ ጠብ እያደረኩ ከበሰለ በኋላ ምንም ነገር ሳይኖረው ጥብስ አድርገዋለሁ ማለት ነው። በጣም ነው የሚጣፍተው። ከዛ በዚህ መልኩ ሰራለውኝ ማለት ነው። ዶችዬ ከበሰለ በኋላ ሰብሪና ጋር ምሳችንን አቅርበን በላን። ሰብሪና ያው መረበሽ ነው እንጂ መብላት ሳታውቅም ታውቃላችሁ። ምሳ ሰዓት ደረሰ፣ ምሳችንን በዚህ መልኩ አቀራረብን እላችኋለውኝ። ሰላጣም ነበረ፣ ከዛ ወጥም ነበር። ወጥ ግን ሳየው ካሮት እና ድንች የጠበስኩት በጣም ቀምሰው ጣፈጠኝና፣ አይ ወጡ ይቅርብኝ ይህን ልብላልኩኝ ና ሰላጣም ስለነበረ ስለሰራውኝ፣ ከዛ ሰላጣ አይንና ጥብስ በሉት በጣም ነው የሚጣፍጠው። ከዚ እሱን አደረግኩኝ ማለት ነው። ሰብሪና ድንች ትበላለች ብዬ በሞከራት እምቢ አለች እየጣለች። እኔ ለራሴ በዚህ መልኩ ምሳዬን በላሁኝ። ሰብሪና አበላታለሁኝ በኋላ ላይ ምክንያቱም በእጅ ስላላለችኝ ያው የሄድኩ ስለሆነ እሷን መብላት ያለብኝ ማለት ነው። ጨረረስን ውዶች፣ ያነሳሳን የበላንበትን እንደምታውን አሁን ቤታችንን አጫጫስን ምናልን፣ በቃ ሀጓፈጥ ነው ማለት ነው። ማሻአላ ሲጣፍጥ ሽታው ራሱ የጭሱ ደግሞ በጣም ይለያል ማለት ነው። ውዶች፣ ለዛሬ ይሄን ይመስላል ብሎግ፣ የኔና የሰብሪና ውሏችን በሌላ ቪዲዮ እስከምንገናኝ ድረስ እስኪ ሁላችሁም ሼርና ላይክ እያደረጋችሁ አበረታችሁ ወላሂ እንደነገርኳቸው ኳችሁ በጣም እይታው ያን ያክል አይደለም። ሸርና ላይ ከያደርጋችሁ አበረ ሳቱን። አሁን እንደምታውስ ምኝታም አረማ ግን ምኝታም ክፍል ሳሎናችንን እንደዚህ በዚህ መልኩ አጫጫስ በዚህ መልኩ አጫጫስ ሰብሪና ሳብሪና፣ ወላሂ ዛሬ በጣም ነው ሰራችልኝ። ዱቺ ምንም በቃ አንተ ልትለኛ አልቻለኝ። እሷ ድምጽ ነው እንዳለ የገባው። በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ እያደረጋችሁ አበርታቱን። አሰላሙ አሌይኩም ረመቱላ በረከቱ